ሰውና ሳየኝ በግቢው ውስጥ በመቅበር ከእኔ በላይ እንዳትሆን ወደታች እንድትቆረቁስ ልጆቿ ደግሞ ከዚህ ሁሉ አምልጠው ይሄ ምር የትምህርት ቤቱ ዓይን የሆነውን በቃ አሁን ሽባ አትለው፣ ሙታን አትለው ኡማን አትለው የሞታ አትለው የቆማ አትለው ሬሳ አትለው ምን አትለው። ባዶ ቤት ያ ነው ችግሩ። ክፉ እንዴት ይበልጣል? እኔ እኮ የሚገርመኝ የእግዚአብሔር የሆረው እያነሰ እንዴት ክፉ ይበልጣል? ክፉ እንዴት ያሸንፋል? አዲሱ ነው፣ ቢ ነው፣ ምኑ ሰውነት፣ ወይስ ቦታ? ጠቅላላ ሁሉም ነገር ሲያየው በቃ አዲስ እንዳልፍላት ንብረቷን ሁሉ በሕይወቷ እንዳትደሰት አርጋት፣ የአይኗን ቀንደበር ግፍ እንባዋን፣ ሰው ሰላም ሊላት ሲል ባለቤቷም ሲመጣ በቃ ቁጣ ቁጣ እንዲላት። እንዴ ነው የምትቆጣው? ናስቲ ትንሿን ስትወልድ ምጥ የያዛለት መጥቼ እንዲህ ብዬ እንትን አልኳት፣ እኔ በነካሁት ቦታ ኦፕሬሽን። እሰይ የእሷን ገብር አገኙት። አሁን ደግሞ ካንሰር ነው ተብሎ ጡቷን ላስቆርጥላን ነበር። መጠት ልጆቿን አመድ ድራሻቸውን ጥፍት። ስንት ልጅ አጠፋ አልሞቱ። ገብርኤል የት ሄዱ? ገብርኤል ገብርኤል ጉድ። ኢኮኖሚ ይሰራ ባሏዋ የግብርና ኦዲተር አርክቴክቱን ድቤ ያስገባ ነው። እኛ ምን ልበልህ? ተናሰጥ ለመነጋገርባል ሰላሳ ጀምሮ ከሰላሳ ጀምሮ እያሳደስኩ እያሳደስኩ እያሳደስኩ ምን እንዴት ብዬሽ ልንገርህ? በቃ ልጆቿ ወደላይ ወደ ላይ ወደ ላይ የአባትና የእናት ምርቃት አላት። እሷም ባሏ አለ እዚህ አለ ያው እዚያ ጋ ሰይጣን ስንት ናችሁ

ታረዳ እንድታረዳ ረኮት ስታረድ ምንም አላገኙበትም። ምንም አልተገኘም። እናንተ ናችሁ የምትጫወቱበት። ምን ብለው አረዱ? እነሱ በውስጡ ምንም ነገር የለበት እንደሆነ እናረጋግጥ ብለው ብቻ አረዱት። እሺ፣ ስንት ናችሁ? ሳይጣል ሁለት መቶ አስር በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም

ሶስት ጊዜ ኦፕሬሽን አስደርጓል። እስኪ ኦፕራሽን ያልጎኛል። ስኳር በሽታ አለ ብሎ በየቀኑ መርፌ ሶስት ሁለት ጊዜ ይወቃል። በል በርታ፣ በርታ፣ ሄድን። በል ውረድ፣ አይዞህ። ከየት ነው ካሰላ? ካሰላ ባለቤት ያለ ሰላሳ አመት የሰራውን ላፍ አፍናፍ

የዘመን ሚስጥር አታዝም። አይ ስም ጥራ አላለ፣ አልጠራምሽ። ግን የገባኸው በምንድን? በምግብ በልብስ በምግብ በግብዣ በግቢ ውስጥ በመቅበር ከእኔ በላይ እንዳትሆን ወደ ታች እንድትቆረቁዝ። ልጆቿ ደግሞ ከዚህ ሁሉ አምልጠው ይሄ ምርቃት ምርቃት መሰለ፣ የአባቱ የእናቱ ታዲያ ይመረቃ ምን አገባ? እያለቀሱ ነው የመረቁት። ታዲያ ይመርቁታ ምን አገባ?

ያሳላ ሰው የለህም? አትመሰክርም? የትምህርት ቤቱ አይኔ የሆነውን ምን አረከው? በቃ አሁን ሽባ አትለው፣ ሙታን አትለው፣ ቁማን አትለው፣ የሞታ አትለው፣ የቆማ አትለው፣ እሬሳ አትለው፣ ምን አትለው። ባዶ ቤት ቁጭ ቁጭ ነው። አሁን ባዶ ሆኗል። እሱ አርቴክቸር ነበር፣ ተቋራጭ ነበር። እሱ ሁሉ አቶ አሁን እዚህ ውስጥ ነው ያለው። የት አለ? ጥራው። ሽፈራው አርኪቴክቸር ነው። አሁን ተቋራጭነት ሁሉ ቀርቶ አሁን ባዶን አስቀርተው በሰው እጅ አሳደሩታው እየተባለ ባለ ነው ምንሆና ነው ምንሆና ነው ወይኔ እሱ ላይማ እሱ ላይማ መሀንዲስ ነው አዲስ አበባ ከተማ መሀንዲስ ውሉ ነበር እዚህአዲስ አበባ ከተማ መሀንዲስ ነበር ነበር አዎ ይኸው ተቋራጭ ሆን ነበር መሀንዲስ ነበር ተቋራጭ ነበር ይኸው አሁን ራቁቶን አስቀርቶ በመጠጥ ይኸው ቁጭ ብሏል ከእዚያው ቁጭ አለ በመጠጥ ጥሉት የለማ ምን ይደረግ ዋናው ቁልፉ እኮ ጠፍቶ ነው እንትኑ አለ ይሄ ይሄ መክፈቻው የለም ጋኑ አለ በቃ እንደዛ ማለት ነው

የምለው ለእሷ አይገባትም ይሻትልም። እንደት ነው የምታደርጋቸው? ፊትና ኋላ እንዲ ተመለሰ ቀኝ ግራ፣ ግራና ቀኝ መዞር ግን

አሰላዛ እንግዲህ ሁለት አውቶቡስ ነው ከዛ የመጣው አስራ አምስት ቀንም መተን ነበር። እንደዚሁ ጮ ጮ ሄደ። የዛሬ አምስት ዓመትም መተናል። መጀመሪያ እዚህ ነው የሁሉ። መተት የሚባል ነገር እኔ አላቅም አላምንም ነበር። የዛሬ አምስት ዓመት እዚህ እርሶ ጋር አንድ ልጅ አለ፣ የሱ ተከታይ ለምጥ የያዘው ልጅ አለ። እናትህን ጥራ ብለው አስጠርተውት መተን ከዛ በኋላ ነው እኔ መተት እንደዚህ ሰው የሚያጠፋ መሆኑን ልጆቹ የሚያጠፋ መሆኑን የተረዳው፣ ከዛ በኋላ ነው። ከዛን ጊዜ ጀምሮ በየጸበሉ እዚህ እንመላለሳለን። እኛ ተፈታ እንላለን፣ ተመልሶ ያው ነው። ተፈታ እንላለን፣ ተመልሶ ያው ነው። ጸሎት ቦታ አስተካክላችሁ መስገድ መጸለይ ነው እኮ እኔ አለኝ። አሁን ያስቸገረኝ እሱ ነው። እስቲ እሱን ምን እንደማድረግ እስቲ ሙከሩልኝ እንጂ የሌሎቹ ሁሉ አላቸው። እሱ ነው አሁን ያስቸገረኝ። ልቦናውን ወደዚህ ወደ ፈጣሪ መንገድ አልመልሳለ ተፈታተ ነው እሱ እሱን፣ ተፈታተ ነው። ሌሎች እንኳን ጎበዞች ናቸው። ይሄ ነው። እስቲ አባቴ፣ መርሽን ማነሽ? አበበች መርሽ እንጂ አበበች፣ እንዴት ነው ስግደቱ? መቀጥቀጥ እንዴ ነው? የለም እን ቤታችሁ መሄድ አደለም፣ መሄድ አይደለም፣ መሄድ እኮ አደለም። ቤት መጸለይ እና ቤት መስገድ፣ ቤት መቀጥቀጥ፣ ቤተክርስቲያን መሄድ እንዴት ነገር ነው? ቤተክርስቲያን ስለሄድን እኮ መንፈስ አይወጣም እቤት እያደረ እቤት አብሮ እየበላ አብሮ እየጠጣ እያጫጫሰ የተቀመጠ መንፈስ እንዴት በመሄድ አይወጣም? ቤት ጸሎት በጋራ ካልጸለያችሁ እንዴት ይሆናል? ይሄ የጋራ ጸሎት ከሌላችሁ መንበርከኪያ ጊዜ ካላበጃችሁ ሶስት ነው፣ ራሴ አለኝ ራሴ ምን ማጋሉ አብሮ አክቹ ካልጸለ አሁን እንዳልነው ነው። ምንድነው ኋላና ፊት ነው ሀሳብ የተባለው ነገር ሆነ ስለሆነ ጸሎቱ አለ፣ ግን እቤት አታሰለችሁትም ነው። በቃ በአጠቃላይ እቤት አብሮ ይተኛል፣ አለቀ ሌላ ነገር የለም ጸልያለሁ እኮ አባ እኔ ምንም ይሄ ቀረኝ የምለው ነገር የለም። እንግዲህ እግዚአብሔር እንግዲህ ይርዳኝ፣ እሱ እንጂ ቢታደስም እኮ ምንም እኛም ማደስ ነዋ። እኛም ጸሎታችንን ማደስ እሱ እነሱ ሲያድሱ ያለም እኛም ማደስ በቃ ሀይል እየጨመረን ማምጣት፣ ያ ነው ችግሩ እኮ። ክፉ እንዴት ይበልጣል? እኔ እኮ የሚገርመኝ የእግዚአብሔር የሆረው እያነሰ እንዴት ክፉ ይበልጣል? ክፉ እንዴት ያሸንፋል? ክፉ የሚያሸንፈው እኛ ክፉ ስንሆን ነው። አንቺ እኮ አይደለሽም። ለራስሽ ክፋት እኮ የሚታወቅ እንትን የለውም። ግን መንፈስ የሚፈልገው የበለጠ መኖሪያ የሚፈልገው እንደዚህ ነው። እኔ ለሰውም ክፉ አይደለሁም። እንግዲህ እግዚአብሔር ነው በርቱ በሉ እንደሆነ ቶሎል ነው

መተት ነኝ በቃ ማታት ምን አርገት ተባልከው አልፍላት ንብረቷን ሁሉ በህይወቷ እንዳትደሰት አርጋት። አዎ ለምን? በቃ እንዳትደሰት ያላትን ንብረት መኪናዋ ለስራ ሲወጣ ግልበጥ፣ ሰው ምንም አይሆንም፣ ንብረቷን ጨፍለቅ። ለምን እንዲህ እሷን በምን ልጉዳ? በምን ልጉዳ? ንብረቷን ብቻ ነው፣ ንብረቷን አዎ ነብረቷን ለምን ነብረቷን አንድ ነገር አለውንም ንብረቷን ብቻ ለምን ሱራ ያተኮርክ አይ በቃ እንዳል ፍላት እንዳት ምን ነው በቃ ይሄድን እሷ ደግሞ ማቤቴ ማቤቴ ያለሽ ያላትን ገንዘብ ከስራው እያነሳች ትልካለች። ስትልክ ያ መደምሰሻ የሰይጣን መደምሰሻ አርግልኝ ምናምን አሁን ነው ገንዘቡን የምትልከው። ሀገር ነው ምኑ እንዲህ የምታረገው ነው? ደብረ ዘይት ደብረ ዘይት ነው ከገባህባት። እኔ ቡዳ አስራ ሦስት አመት በአይኗ ገብቼ አይኗን ፀሎት ስታረግ ሽፍን የአይኗን ቀን ደበር ግፍ እንባዋን ሰው ሰላም ሊላት ሲል ባለቤቷም ሲመጣ በቃ ቁጣ ቁጣ እንዲላት። እንዴ ነው የምትቆጣው ናስቲ እንዴት እንደሚቆጣ ትዕግስትዬ፣ እኔና ምናምን ሲለኝ፣ በቃ በቃ ሰላም ነህ ደናድ ምናምን እለዋለሁ። እንዴት ነው የምታፈጥበት? በቃ እንደዚህ እዚህ ጋር ቁጭ ብዬ ገና እሱ ሲመጣ በቃ ያፈጥበል። ምን ትላለህ ታዲያ? እሷን ነው

መሹፌሩ ምንም አይሆን ሰዎቹም የቱሪስቶች ሰዎች ናቸው። ሲሄዱ እኔ ግልብጥ እነሱ ምንም አይሆኑም። እሷ ምፈልገው የምፈልገው በቃ እሷን ነው የምፈልገው። ማለት እሷን እኮ እንዲታይ እሷ ላይ እኮ በቃ እሷ ላይ አይኔ ላይ ያለው ሲሄድ አብሮ ተከትሎ ሹፌሩን ውልግድ ሹፌር ቢቀይሩ ያ ታክሲ ቢገዙ የተጠቃሚ የሰው መጠቀሚያ ታክሲ ሳልችቷቸው ኮብራ ሚሉን መኪና ቢገዙ ግልበጥ በ እሰይ! ለምን ይለፍላት ከሰው በታች ሆና። እንደውም እዚህ ማጸኗ ላይ ልጇን ትንሿን ስትወልድ ምጥ የያዛለት መጥቼ እንዲህ ብዬ እንትን አልኳት፣ እኔ በነካሁት ቦታ ኦፕሬሽን እሰይ የእሷን ግብር አገኘት። በቃ አሁን ደግሞ ካንሰር ነው ተብሎ ጡቷን ላስቆርጥላን ነበረ። በቃ በቃ፣ እድሜ ልኳ እንዳዘነች እንደባዘነች እንድትኖር እንድትኖር፣ በቃ በመልኳ እየቀናን፣ በቃ ያያት ሁሉ። ወደ እሳት አታዙረኝ። እሳት ነው ወደዚህ ወደዚህ፣ እሳት ነው ያው ጀርባህን ያቃጥለው። ቤቷ እየሄደች እያቃጠለችኝ ነው። እመቤቴ ነው እባክሽ ተለመኘኝ ነው። ስንት ናችሁ? ኧረ ብዙ ነት። ቡዳ መተት ጠቅላላ ስንት ነው? ወደ ሳ ነው ወደ ሳ ሰይጣን እንትለን። እንዴት ነው መኪና የተገለበጠው? አንዴ የመጀመሪያ እንደገዛ ነው በሳምንቱ፣ ወደ ደቡብ ወደ ደቡብ ደደጋቶ አካባቢ ጋቱ አካባቢ ሲደርስ መኪናው በ60 በ40 ነው የሚሄደው፣ አለ ሹፌሩ። ልጆች ገቡበት፣ ልጆቹን ለማሪስ ተገለበጠ። እና አንድ ጻል ልጅ ሞተች። እና ካሳ ከፈልን፣ ኢንሹራንስ የለም ነበር። እንደውም ያኔ ከፍለን አመጣናት። እንደገና ደግሞ በአመቱ ሰራና ወጣና ወደ ምስራቅ ሄደ። ፍኖት ሰላም ላይ ሲደርስ ከባድ መኪና መጣብኝ አለ፣ ተገለበጠ። አሁን አሰርቼ አምጥቼዋለሁ። መኪናው እዚህ ነው ያለው። እንደውም ወንድሜ እሱ ጸበላ አስረጨው ብሎ ነው ያመጣኝ። እሱ ነው በቃ ለ መተለም መኪና አታስረጨውም፣ አታስረጨውም ሲለን

የመናፍስቱን አሰራር ጠባይ ምንም አጠቅም አናቆ ምንም ያወቅነው ነገር የለም። በኢየሱስ ክርስቶስ ስም በስላሴ ምነው ውይ፣ የበላኝ እሳት ሁሉ በቃ፣ አሁን እሳት የነበረው ሁሉ ሆነ። እሳት ሁሉ እሳቱ ነበር። በቃ ማንሻ፣ እኔ ትግስት ትባላለሁ። መጣች እዚህ ከአዲስ ሰፈር ዲ በሙረ እጅ በቃ የመከላከያ ሰራዊት ሻምበል ነው ተስፋዬ አለማየሁ ትለቀዋለህ አትለቀውም ነውጣ ምን አድርገው ነው የተባልከው በቃ እንዲሁ በመብል በመጠጥ ነው ያሰጠነው። በቃ በመብል በመጠጥ ሰጠነው። አዎ ምን አድርጉት ብላችሁ? በቃ እንደዚህ ከአሜሪካ ሰራዊት ከፈረንሳይ ሰራዊት ያስጎበኛል። አዎ ከማን ሰራዊት? ከፈረንሳይ ከአሜሪካ እንደዚህ ይሄዳል። በቃ ተምረዋል። እንደዚህ መና ለማስቀረጥ ነው። መና ማስቀረጥ። አዎ ሰላሳ አምስት አጋንንት አዎ በመብለህ በመጠጥ አድርገን ሁለተኛ፣ አይምሮን ማቃወስ እንዳይሰራ ማድረግ ነው። ዶኩሜንቱ ማሳየን፣ በቃ በጣም ተናደድንበት፣ ዶኩሜንቱ ሁሉ ሲያሳየን፣ ቢዝነስ ማናጅመንት ዲግሪ ይማራል። ለምን ይማራል? ለምን ዲፕሎማል፣ ሰርቲፊኬት፣ ሁሉም ነገር አለው። ቀናን። በቃ ለሀገር የሚጠቅም አደለም። ቤተሰቡ ይወዱታል። በቃ አስጨንቀን መና ለማስቀረት ነው። መና ማስቀረት በኢየሱስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። የሚገርም ነው። አይዞ፣ አይዞ፣ ሻምበል ሻምበል፣ አምላክ መታወቂያው በርታ፣ አይዞ፣ አይዞ፣ አይዞ፣ ተረጋጋ። ምን አባት አዲስ ሆነብኝ? በቃ አዲስ ሆኖብኝ ነው። ምን ሰውነት ወይስ ቦታ ጠቅላላ? ሁሉም ነገር ሲያዩ፣ በቃ አዲስ ሆነብህ። አይዞህ በርታ። ከየት መጣህ ነው? እሰግናለሁ። ከሀረር ነው የመጣው ከሀረር ነው የመጣው። አዎ እንዴት አወቅኸው? እዚህ እዚህ የራስዎ ዝና አለኝ። በቃ መጽሐፍ ታነባሉ። ውዳሴ ማርያም መልካም ሚካኤል ማለቅን እና ባለድል ነው። እግዚአብሔር ይመስገን። በቃ በዝና መጣው እንደዚህ ነው። አይዞህ እሺ።